ብፁ የቅዱስ አባታችን ብፁ ጠቅላይ ስራ አስኪያጅ፣ የቅዱስ ሲንዶስ ዋና ጸሐፊ ብፁን አበው ሊቃነባአባሳት ኩብራን የጠቅላይ ቤት እክንት የየመምሪያ ኃላፊዎች ኩብራን የየ ሀይጉራት ስብከት ስራ አስኪያጆች ኩብራንና ኩብራት የዚህ የታላቁ ጉባኤ ታዳሚዎች በሙሉ እንኳን ለአርባራተኛው አጠቃላይ ዓለም አቀፍ ሰበካ መንፈሳዊ ጉባኤ በሰላም አደረሳችሁ። ሀሹጋ ኬዴታ አባይ ካ ሀሹጋ ኬታ እያልኩ የብፁዕ አባታችን አቡነ ጢሞቴዎስ ሐዋርያዊ ጉዞውን በተመለከተ በያዝነው ባጀት አመት ዳውሮ ኮንታ ሀገረ ስብከት ያቀረበው አጭር ሪፖርት። በሀገረ ስብከታችን በተለያዩ ወረዳዎች በሚገኙት ገዳማትና አድባራት አጥቢያ ቤተ ክርስቲያን በመገኘት ብፁዕ አባታችን ምእመናንን በቃለ እግዚአብሔር የማጽና ስራ ሰርተዋሉ። ብፁዕ አባታችን በተለያዩ ቦታዎች በሃይማኖታዊና በመንፈሳዊ በማህበረሰባዊ ጉዳዮች ላይ በመሳተፍ የተለያዩ ድጋፎችን ከማድረግም በላይ በታርጫ ማረሚያ ቤት ያሉትን የህግ ታራሚዎችን በተደጋጋሚ በመጎበኘት ታራሚዎች ትንሣኤ በዓልን በደስታ እንዲያከብሩ ከግል ገንዘባቸው ሰንጋ በሬ ገዝተው አበርክተዋሉ። ብዙብፁዕነታቸው ብሔርንና ሃይማኖትን ሳይለዩ ላደረጉት ስጦታ የአካባቢ መንግስት ከፍተኛ ምስጋና አቅርቦላቸዋል። ብፁዕነታቸው በሳል አመራርና መመሪያ ሰጪነት ከመንግስት አምስት ሺ ሁለት መቶ ሀምሳ ካሬ ሜትር ቦታ ተቀብለን እየተገነባ ያለው መንበረ ጴጵስናችን ግንባታው ተጠናቆ ለማስመረቅ በዝግጅት ምዕራፍ ላይ እንገኛለን። በተጨማሪ በዳውሮና ኮንታ ዞኖች በሀገራዊና አካባቢያዊ ጉዳዮች ሰላምን፣ አንድነትን በማስፈን ትልቁን ድርሻ ተወጥቷሉ። በተመሳሳይ የኮንታ ዞንም እንዲሁ አራት ሺ አምስት መቶ ካሬ ሜትር ቦታ ተረክበው ሁለቱም መንበረ ጵጵስና ግንባታቸውን አጠናቆ ለምረቃ ዝግጅት ላይ እንገኛለን። ስብከተ ወንጌልና ሐዋርያዊ ተልእኮን በተመለከተ ብፁዕነታቸው ከሀገር ውጪና ከሀገር ውስጥ ካሉ ከመንፈስ ልጆቻቸው ባገኙት የበጀት ድጋፍ በቁጥር 35 ተተኪ ሰባኪያን ወንጌል ለሶስት ተከታታይ ወራት ዘጠኝ የትምህርት አይነት በተጫሪ አድባራት ወገዳማት ደብረ መድኃኒት መድኃኔ ዓለም አንድነት ገዳም ባለው አብነት ትምህርት ቤት እንዲማሩ ተደርጎ ከነዚህም 15 ዲያቆናት የቅስና ማዕረግ በመስጠት በቋንቋቸው ሕዝቦቻቸው እንዲያገለግሉ አደርገዋሉ። ሀገረ ስብከታችን በአገር ስብከታችን በኢሰራና በታርጫ ዙሪያ ወረዳ ከማህበረሰቡ ተገለው ተገልለው ያሉትን የመናና የማንጃ ጎሳዎችን በማሰባሰብ ሰው የእግዚአብሔር ፍጡር ነው በማለት አባታችን እኔ እናቴ ማንጃ ናት አባቴም መና ነው በማለት ካጽናኗቸው በኋላ አዳዲስ ለሚጠመቁ ሶስት መቶ ነጠላ ነጣላ አምስት መቶ ማይተብ ገዝተው ከራሳቸው በማቅረብ በእለቱ የተገኙ ሕዝብና የመንግስት ተወካዮች እስኪደመሙ ድረስ ወገኖቻቸውን በማቀብ በፍቅርና በአንድነት እንዲኖሩ በማስተማር አባታዊ መመሪያን አስተላልፈዋሉ። በአጠቃላይ ሀገረ ስብከታችን ከሁለቱ ዞኖች ከ29 ጊዜ በላይ ታላላቅ ጉባኤ ማዘጋጀት በማዘጋጀት በቋንቋ በማስተማር በቁጥር ሶስት ሺ ሶስት መቶ አርባ ነፍሳት ተጠምቆ የስላሴ ልጅነትን በማግኘት ወደ እናት ቅዱስ ቤተክርስቲያን ገብተዋሉ። በባጀት ዓመት ብፁዕነታቸው 35 ዲያቆናትን የቅስና ማዕረግ በማስጠት 649 አብነት ተማሪዎችን የድቁና ማዕረግ ሰጥተዋሉ። ተጨማሪም ከሀገረ ስብከታችን ተልከው ዩኒቨርሲቲዎችና ኮሌጆች እየሰለጠኑ ያሉ ዘጠኝ ተማሪዎች መካከል አራቱ ተመርቀው ወደ ሀገረ ስብከታችን በመምጣት አራቱም ተመድበው ስራ በመስራት ላይ ይገኛሉ። ሰንበት ትምህርት ቤትን በተመለከተ በአገረ ስብከታችን ከዋናው መስሪያ ቤት ከሰንበት ትምህርት ቤት ማደራጃ መምሪያ የተዘጋጀ አዲስ የትምህርት ስርዓትን የያዘ መጻሕፍትን በመቀበል ለሁሉም ወረዳዎች እና አጥቢያዎች በማሰራጨት ወጣቶች እንዲማሩ አድርገናል። በዚህ መሰረት በቁጥር 1200 ህጻናት እና ወጣቶች ስልጠናውን ወስደው ወደ ሰንበት ትምህርት ቤት እንዲጨመሩ ተደርጓል። በአገረ ስብከታችን በቁጥር 25 መቃኞ ቤተክርስቲያን ወጣት ሰንበት ተማሪዎችን በማደራጀት ሀያ አምስቱን መቀኞ ቤተክርስቲያን ወጣ አጥቢያ ቤተክርስቲያን እንዲያድጉ ታቦተ ሕጉን አስገብተው ምእመናን እንዲገለገሉ አድርገዋል። የአብነት ትምህርት ቤትን በተመለከተ በማህበረ ቅዱሳን ዋና ማዕከል ድጋፍ የተገነባው የታርጫ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት አንድነት ገዳም የአብነት ትምህርት ቤት በማህበሩ በተደረገልን የበጀት ድጋፍ በቁጥር አስር ተማሪዎች እየተማሩ ይገኛሉ። እንደዚሁም በሁሉም አጥቢያና ገዳማት ማኅበረ ቅዱሳን ከዋናው ማዕከል ጋር በመተባበር ለዲያቆናትና ሰባኪያን ወንጌል ስልጠና በመስጠት አቅም ለሌላቸው ቤተክርስቲያን ድጎማ በመስጠት መምህራንን በደሞዝ በመቅጠር በመቅጠር በቋንቋቸው ሕብረተሰብን እንዲያገለግሉ ድጋፍ አድርገዋሉ። በተመሳሳይም በኮንታ ዞንም ትምህርት ሰንበት ትምህርት ቤት እንዲማሩ ተብሎ ትልቅ የአብነት ትምህርት ቤትን ሰላሳ አንድ ሚሊዮን ወጪ በሚያወጣ በመገንባት ላይ እያሉ ስላሉ 40% ያክል ስራው እየተጠናቀቀ ይገኛል። በመጨረሻም በጀትን በተመለከተ በጀት ዓመት የመንበር ፓትርያርክ ጠቅላይ ቤተ ክህነት 35 ድርሻ የኮንታ ዞን ወረዳ ቤተ ክህነቶችን ሳያካትት ብር 556071 ነጥብ 21 ሳንቲም ገቢ ያደረግንበት የባንክ ስሊፕ ብፁዕ አባታችን አቡነ ጢሞቴዎስ ለብፁዕ ቅዱስ አባታችን እንዲያስረክቡ በትህትና እንጠይቃለን። ወስፋት ለእግዚአብሔር።